እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ቃል እግዚአብሔር እንዲያስተምረን ሁላችንም እንጸልያለን። እግዚአብሔር ቃል አለው። እግዚአብሔር ሁሌ ያስተምራል። እግዚአብሔር አስተማሪ፣ እኛ ሰሚዎች መሆን አለብን። እንጸልያለን በዘላለም ፍቅር የወደድከን የአባቶቻችን የአብርሃም የይስሐቅ ያይቆብ አምላክ እግዚአብሔር ሆይ ምሕረትና ቸርነቲ በሕይወት ስላኖረን ስለበዛልን ምሕረትና ቸርነት እግዚአብሔር በመውጣትም በመግባትም የጠበቀን ከሚታይና ከማይታይ ፍላጻ ሁሉ የጋረድከን እግዚአብሔር አምላካችን ውጭ ጋር ጌ እናመሰግናለን። ጌታ እግዚአብሔር በፊት ያለን እግዚአብሔር ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ያ መልካሙ መንፈስ በዚህ ሰዓት ያስተምረን ዘንድ ራሳችንን ላንተ በፊት ያቀረምን ጌታው ያንተ ቃል አለን፣ አስተምረን፣ ምክረን፣ ወደ አንተ መልሰን፣ ሁሉ ጊዜና ሰዓት ሁሉ ላንተ አሳልፈን አደራ ሰጠን፣ ሁሉ ለክብር ይሁን በኢየሱስ ዘላለማዊ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን፣ ወገኖቼ እግዚአብሔር ሁል ጊዜ ይናገራል። እግዚአብሔር ሲናገር ሰሚዎች መሆን አለብን። የሰማነውን ደግሞ ለሕይወታችን የቀመ የጠቅም ዘንድ ከሕይወታችን ጋር እንድናዋሄድ እና በልባችን ጽላት ላይ እንድንጽፍ እግዚአብሔር ቃል ያስተምረናል። ዛሬ አብረን የምንካፈለው የእግዚአብሔር ቃል በሮሜ ም 8 ቁጥር 28 ላይ ያለውን ቃል አብረን እንካፈላለን እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን ብሎ የእግዚአብሔር ቃል ይናገራል ሐዋርያ ጳውሎስ እግዚአብሔር መገለጤን የሰጠ ከእግዚአብሔር የሰማ እግዚአብሔር የተናገረውን ይናገራል ስለዚህ እንደ እግዚአብሔር ሀሳብ የተጠሩ እግዚአብሔርን ለሚወዱት እንደ ሀሳቡም ደግሞ እግዚአብሔር የጠራቸው እግዚአብሔር ፍቅር ያላቸው እግዚአብሔር የጠራቸው የመረጣቸው የራሱ ምርጥ ልጆች አድርጎ በፊቱ ያቆሙ እግዚአብሔር የመረጠው ከብዙዎች እስራኤላውያን ብዙዎች ነበሩ። ከዛም መካከል የተመረጡ ጥቂት ሕዝብ ናቸው እግዚአብሔር እንዳሳቡ የጠራቸው አላማ ስላለው የጠራቸውን ደግሞ እግዚአብሔር ሊያከብራቸው ዘንድ ከራሱም ጋር ለዘላለም ሊያኖር ስለፈለገ ነው እና እግዚአብሔርን ለሚወዱት ይላል። እግዚአብሔርን ጌታ ኢየሱስ ክርስቶስን ተከትለን እግዚአብሔርን የምናመልክ እግዚአብሔርን የምንወድ ሰዎች ተስፋችንና ፍጻሜያችን ያማረ ይሆናል። እንዳ ነገር ሁሉ ለበጎ እንደሚደረግ እናውቃለን ይላል እግዚአብሔር ለመረጣቸው እንደ ሐሳቡም ለተጠሩት። እንደገና እግዚአብሔርን ለሚወዱት እግዚአብሔር ብዙ ክብር አለው። እግዚአብሔር የሚያደርገው ነገር ሁሉ የሚያደርገው በጎውን መልካም ነው። እግዚአብሔር በምድር ላይ ሲኖሩ እየባረካቸው በምድር ላይ እድሜን ሰጥቶ ሲያኖር እግዚአብሔር መልካም ነው። ከምድርም ላይ እግዚአብሔር እድሜን በምድር ላይ የሚሰጠው ውስን እድሜ ነው። ምክንያቱም የሰው እድሜ በምድር ላይ ውስን ናት ብሎ እግዚአብሔር ቃል ይናገራል። በምድር ላይ እግዚአብሔር ሰውን ሲያኖር የተወሰነችው እድሜ ሲሰጣቸው እሱን ያመልኩ ዘንድ እሱን ይከተሉ ዘንድ እግዚአብሔርን ይወዱ ዘንድ እግዚአብሔርን ተስፋ ያደርጉ ዘንድ ከእግዚአብሔር ጋር ይጓዙ ዘንድ በፍቅር ይኖሩ ዘንድ ነው። እግዚአብሔር በምድር ላይ እድሜ የሚሰጠው ያመልኩ ዘንድ ይከተሉት ዘንድ ነው እና እግዚአብሔር አምላክ የተመሰገነ ይሁን እና እግዚአብሔር ላዘጋጀላቸው በምድርም ሲኖር እግዚአብሔር በምድር መልካም ነው። በሰማይም ወደ ሰማይ ወደ እሱም ሲሄዱ እግዚአብሔር መኖሪያ አዘጋጅቶላቸዋል እና በከበረው ስፍራ ከእርሱ ዘንድ ያኖራቸዋል። እግዚአብሔር በምድርም ሲኖሩ እግዚአብሔር መልካም ነው። ከምድር ላይም እድሜውን ጨርሶ ወደ እሱ ሲሄዱ እግዚአብሔር መልካም ነው እና ስለዚህ በኢሳይያ እግዚአብሔር ሲናገር በዚህ ስፍራ በአንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ዘጠኝ ላይ እንዲህ ይላል፣ ነገር ግን አይን ያላየው ያላየችው ጆሮም ያልሰማውም በሰው ልብ ያልታሰበውም እግዚአብሔርን ለሚወዱት ያዘጋጀው እግዚአብሔር መልካም ያዘጋጃ ተብሎ እንደተጻፈው እንናገራለን። እግዚአብሔር ያስተምረናል እና በሰው ሰው የሰውም አይን ያላየችው ጆሮም ደግሞ ያልሰማች በሰው ልብም ያልታሰበው እግዚአብሔር የሚያዘጋጀው በሰማይ ስፍራ መኖሪያውን የሚያዘጋጅላቸው መኖሪያ በሰው አይን ያልታየችው እንደገና በሰው ልብም ያልታሰበችው የሰውም ጆሮ ያልሰመው እግዚአብሔር በእሱ ዘንድ እሱን ለወደዱት እንዳሳቡ ለተጠሩት እግዚአብሔር መልካምን ስፍራ በእሱ ዘንድ አዘጋጅቶላቸዋል። ከእሱ ጋር ይኖሩ ዘንድ በመልካሚቱ ስፍራ በመንግስቱ ከእሱ ጋር ይኖሩ ዘንድ በሰው እጅ ያልተሰራቸው ያልተሰራችው የሰውም አይን ያላየ የሰውም ጆሮ ያልሰማ የሰውም ልብ ያላሰበው እግዚአብሔር በሰማይ ስፍራ አዘጋጅቶልናል ተብሎ ተጽፏል ይላል። በያዕቆብ ምዕራፍ አንድ ቁጥር ሁለት እንዲህ ነው። ወንድሞች ሆይ በእምነታችሁ መፈተን ልዩ ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ ቁጠሩት ብሎ ይናገራል። በምድር ላይ ሰዎች ልዩ ልዩ ፈተና ውስጥ ሊያልፉ ይችላሉ። በምድር ላይ ሲኖሩ ፈተና አለ። ፈተናውን እየተሻገርን በጌታ ብርታት እግዚአብሔር እየረዳን ዓለም በፈተና የተወጠረች ዓለም ውስጥ በልዩ ልዩ ፈተና እናልፋለን። እግዚአብሔር ስለሚያግዘን እና ልዩ ልዩ ፈተና እምነታችን የሚፈተንበት ሕመም ሊኖረን ይችላል ብዙ ጉዳት ሊኖርብን ይችላል። ብዙ ስቃይ ሊደርስብን ይችላል። ሞት ሊመጣ ይችላል እና ልዩ ሀዘን ሊኖር ይችላል እና ስለዚህ በሀዘን ውስጥ በምናልፍበት ጊዜ ልዩ ልዩ ፈተና ልዩ ልባችን ባዘነበት ሁሉ እግዚአብሔር እንደ ሙሉ ደስታ ቁጠሩት ይላል። ሰው በፈተና አልፎ እምነቱ ተፈትኖ እንደገና ልቡ አዝኖ እንዴት ነው እንደ ሙሉ ደስታ የሚቆጥረው? ሀዘን ሀዘን ነው። ልዩ ፈተናዎች ፈተና ብዙ ናቸው። የተለያዩ አይነት ፈተና አለ። የልብ ስብራት አለ፣ ሀዘን አለ። ሰው ሲሞትባቸው የቤተሰብ ማጣት ሀዘን አለ። ስለዚህ እግዚአብሔር የሚያደርገው ነገር ሞትም ቢሆን እግዚአብሔር የማያውቀው ነገር የለም። ሞት በሰው በሰው ህይወት ሲመጣ ሞት ደፋር ነው፣ ጨካኝም ነው። ሞት ደፋር ነው። በነገስታት ቤት ይገባል፣ በደሆች ቤት ይገባል፣ በችግረኛ ቤት ይገባል። እንደገናም ደግሞ ሞት የሚከለክለው የሰራዊትን ብዛት የለም። ነገስታት ቤት ይገባል፣ ሁሉ ቦታ ዘው ብሎ ይገባል፣ ካልካ የለው እና ስለዚህ በዚህ የተጎዱት ምንድን ነው እንደ ሙሉ ደስታ ቁጥሩ ይላል። እግዚአብሔር የሚያደርገው ነገር ሁሉ ለበጎ ነው ይላል። እግዚአብሔር በጎ ነው ብሎ የሚናገረው ወደ ራሱ የወሰደው መልካም ስፍራ ነው፣ የተሻለ ኑሮ፣ የተሻለ ህይወት፣ የተሻለ ኑሮ ስላዘጋጀው በጎ ነገር እግዚአብሔር አዘጋጅቶላቸዋል። በጌታ በኢየሱስ ክርስቶስ አምኖ የዳኑት የእግዚአብሔር ልጆች የሆኑት የእግዚአብሔር መንግስት ወራሾች ስለሆኑ መልካም በከበረ ስፍራ ይኖራሉ። ዘላለም ሞት የሌለበት ሞት ችግር የሌለበት ልዩ ልዩ ፈተና የሌለበት ስፍራ እግዚአብሔር አዘጋጅቶላቸዋል። ስለዚህ ወንድሞች እንደሙሉ እንደ ሙሉ ደስታ ቁጠሩ ይላል። የምድር ችግር የምድር ሐዘን ሊያልፍ ይችላል፣ ግን የሄዱት እና እግዚአብሔር የሚያዘጋጅላቸው እና በእምነት ቢፈተኑ በምድር ላይ እግዚአብሔር ስፍራ የመጨረሻው ደስታ እግዚአብሔር ስፍራውን አዘጋጅቶላቸዋል። መኖሪያቸው እሱ ራሱ እግዚአብሔር መኖሪያችን ነው። እግዚአብሔር አምላክ የተመሰገነ ይሁን። በሁለተኛ ቆሮንጦስ ምዕራፍ አምስት ቁጥር አንድ እንዲህ ይላል ድንኳን የሚሆነው ምድራዊ ምድራዊ መኖሪያችን ከፈረሰ የሰማይ ያለው ሰማይ ያለው በእጅ ያልተሰራ ሕንፃ አለን እንዳለን እናውቃለን ይላል። በሰው እጅ ያልተሰራች ሕንፃ በምድር የምንኖርበት ይሄ ድንኳን ስጋችን ቢፈርስ እግዚአብሔር ለዘላለም የምንኖር የማይፈርስ መኖሪያ አዘጋጅቶልናል። ከሱ ለዘላለም ሞት የማያፈርሰው ለዘላለም ችግርን መከራ የማይደርስበትም መኖሪያ ምድራዊ ድንኳን የሚፈርስ ነው። የማይፈርስ ግን ለዘላለም ጸንቶ የሚኖር ለዘላለም መኖሪያችን እግዚአብሔር አዘጋጅቶናል። የሰማይ በሰው እጅ ያልተሰራችው ሕንፃ አለን፣ መኖሪያ አለን። ያ ሕንፃ የሰራው በእግዚአብሔር የተሰራ ነው። እግዚአብሔር የሰራው ዘላለማዊ ነው ጊዜያዊ አይደለምና። ይህን እንዳለን ሕንፃ እንዳለን እንድታውቁ እኛም እናውቃለን ብሎ ይናገራል ጳውሎስ በዮሐንስ ምዕራፍ 14 ቁጥር 2 እስከ 3 በአባቴ ቤት ብዙ መኖሪያ አለ ይላል። ሰዎችን የሚያኖርበት ጌታ ኢየሱስ ሲናገር አባቱ ቤት ከአበአ። በአብ ዘንድ ብዙ ወዳጆቹን የሚያኖርበት በእሱ የታመኑት እግዚአብሔርን ተስፋ ለሚያደርጉት እና እግዚአብሔር በእግዚአብሔር የታመኑት እግዚአብሔርን ተስፋ ያደረጉ ጌታ ኢየሱስን እንደ ግል አዳኝ አድርጎ የተቀበሉት በአባቱ ቤት እንደሚያኖረው በአባቴ ቤት በቂ የማይጠብ ብዙ መኖሪያ አለ ብሎ ጌታ ይናገራል። ወገኖቼን እና እናንቴ በጌታ በኢየሱስ ክርስቶስ አምኔን ከዳን ነው፣ እግዚአብሔር ያዘጋጀልን መኖሪያ አለን። በሰው እጅ ያልተሰራች እግዚአብሔር ብቻ የሰራ ለወዳጆቹ ያዘጋጀው እሱን ላመኑ ተስፋ ላደረጉት በሰማይ በመንግስቱ ከእርሱ ጋር እግዚአብሔር ባዘጋጀልን ስፍራ እንኖራለን። እግዚአብሔር አምላክ የተመሰገነ ይሁን። ብዙ መኖሪያ አለ። ተስፋ አድርጉ የማኖራችሁ ብዙ ብዙ መኖሪያ አለ። እኔም ሄጄም ስፍራ አዘጋጅላችኋለሁ። እኔም ባለውበት እናንተ ደግሞ እንድትኖሩ ሁለተኛ እመጣለሁ ብሎ ይናገረ፣ ወደ እኔም እወስዳችኋለሁ። ዳግም ሲመጣ እግዚአብሔር ሀሳብ በምድር ላይ በሚፈጸምበት ጊዜ እግዚአብሔር የሚወስድበት ሰዎችን የሚወስዱበት በተለያየ መንገድ ነው። ሰው ሲያልፍ ሲሞትባቸው ሰዎች ያዝናሉ። ሰዎችም ይፈልጋሉ፣ እግዚአብሔርም ይፈልጋል። ከእግዚአብሔር ጋር ትግል መግጠም አሸናፊው እግዚአብሔር ነው። እግዚአብሔር የወደደውን ወደ ራሱ ይወስዳል የቀረውን ደግሞ እንደ አባትም እንደ እናትም ሆነው በምድር ላይ እግዚአብሔር ይረዳቸዋል፣ ያግዛቸዋል። እስከ ቀኑ ድረስ እግዚአብሔር አምላክ የተመሰገነው የሚያስብልን እንደ አሳቡም ለተጠሩ ነገር ሁሉ ለበጎ እንደሚሆን እናውቃልና፣ እግዚአብሔር ሁሉንም የሚያደርገው ነገር ሁሉ ለበጎ ነው። ለእኛ በጎ ነው ብለን ላንወስድ እንችላለን እግዚአብሔር ሀሳብና የሰው ሀሳብ የተለየ ስለሆነ እግዚአብሔር ያለው ለሱ ለታመኑት እግዚአብሔር ሁል ጊዜ የሚያደርገው ነገር ሁሉ ለበጎ ነው። እግዚአብሔር ይመስገን እ ባንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 እንዲህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 17 ቁጥር ምዕራፍ 15 ቁጥር 47 እንዲህ ይላል ፊተኛ ሰው ከምድር ምድር መሰረት ነው መሰረታዊ ከምድር ከመሬት ከመሰረት መሰረታዊ ነው ይላል። ፊተኛ ሰው ከመሬት መሰረት መሰረታዊ ነው ይላል። የተገኘው ከአፈር ነው። እንደገናም ተመልሶ ፊተኛ ሰው የተገኘው ከአፈር ነው፣ ተመልሶም ወደዛው አፈር ይመለሳል። ሁለተኛ ሰው ግን በጌታ በኢየሱስ ክርስቶስ የዳነ ሰው የዘላለም ሕይወት አለው። ያ ዘላለማዊ ሕይወት የመጣችው ከእግዚአብሔር ዘንድ ነው። እግዚአብሔር የሰጣት ሕይወት ነው። የማትሞት ሕይወት የመጣችውም ከሰማይ ነው። በመጨረሻ ሰዓትም ግን ወደ ሰማይ ትሄዳለች በእርሱ ዘንድ በአብቀኝ በከበረው ስፍራ በተዘጋጀለት በክርስቶስ ኢየሱስ በአብ ቀኝ ይቀመጣሉ መኖሪያዎችን የሆነው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን ብሎ የተረዳ ሰው ሐዋርያው ጳውሎስ ይናገራል። እግዚአብሔር ይባርካችሁ።